ለምክረ ቅዱሳን አቢ

በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጤና ስጥልኝ የእግዚአብሔር ቤተሰቦች፣ ከማህበረ ቅዱሳን ቴሌቪዥን ለዕለቱ የተዘጋጁትን ዜናዎች ወደ እናንተ እናደርሳለን። ዜናውን ማቀርብላችሁ ቤዛ ገመችስ ነኝ። አብራችሁን ቆዩ። የኢትዮጵያ ቤተ ክርስቲያን ሚና በጸረ ቅኝ ግዛት ትግል በሚል ርዕስ የተዘጋጀ የነገረ ቤተ ክርስቲያን የጥናት ጉባኤ በማህበረ ቅዱሳን የጥናትና ምርምር ማዕከል ተካሂደ። ቶማስ በየነ ዝርዝሩን ተመልክቶታል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሚና በጸረ ቅኝ ግዛት ትግል በሚል ርዕስ በተዘጋጀው በዚህ ነገር ቤተ ክርስቲያን የጥናት መድረክ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተለይም ከአድዋ ድል መነሻነት በርካታ የአፍሪካ ሀገራትን በነፃነቱ በኩል ከፍተኛ መነቃቃት እንደፈጠረች በጥናቱ ተብራርቷል የጥናት አቅራቢው አቶ አለማ ሀጎስ በጥናታቸው እንደገለጹት የኢትዮጵያ ቤተ ክርስቲያን በተለይም የውጫሌ ውል ስምምነት ስህተት እንዳለው ከመጠቆም ባለፈ ኢትዮጵያዊ ማንነትን ይትባህልን አገር መውደድን የስነ ልቦና ግንባታን በከፍተኛ ሁኔታ ከኢትዮጵያውያን አልፎ ለመላ አፍሪካ ያስተማረች እንደሆነች ተገልጧል። በዚህ የነገረ ቤተ ክርስቲያን የጥናት መድረክ የማህበር ቅዱሳን ሰብሳቢ ቀሲስ ዶክተር ሰሙ ንግግር ያደረጉ ሲሆን በመርሃ ግብሩ ላይ ወጣት ተመራማሪዎች፣ የቤተ ክርስቲያኒቱ አካላት፣ ሊቃውንተ ቤተ ክርስቲያን ምእመናን ተገኝተዋል። የብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳሳት ዘአክሱም በዓለ ሲመት በታላቅ ድምቀት ተከበረ። ትግስት አፈረ ተጨማሪ ያላት የካቲት 24 ቀን 2006 ዓ ም በታላቁ የቅዱስ ስላሴ ካቴድራል በተከበረው የቅዱስነታቸው በዓለ ሲመት መርሃ ግብር ላይ ከደብረ ሊባኖስ ገዳም የመጡ ሊቃውንተ ቤተ ክርስቲያን ዝማሪ አቅርበዋል። ቅዱስነታቸው በዓለ ሲመታቸው ላይ ባደረጉት ንግግር ሙስና ስር የሰደደ የቤተ ክርስቲያኒቱ ችግር በመሆኑ እርሱን ለማስወገድ እንደሚሰሩና ሁሉም ባለድርሻ አካላት የበኩላቸውን ርብርብ እንዲያደርጉ አበክረው በአባትነታቸው መክረዋል። በመንፈሳዊነት የተደገፈ ታማኝነትን፣ ፍትሐዊነትን የተቆናጸፈ ፍጹም ጤናማ የሆነ አድላዊነት፣ ወገናዊነት የሌለበት መልካም ስራ መሆን አለበት። በበዓለ ሲመታቸው ላይ የተለያዩ ባለሥልጣናት፣ ምዕመናን፣ ታዋቂ ግለሰቦችና የቤተ ክርስቲያን አካላት ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድነት ገዳማት ህብረት ኮሚቴ በ1984 ዓ ም ወደ ተገደመው ዋሻ አምባ አቡነ ተክለ ሃይማኖት ገዳም ጉብኝት አካሄደ። ለዝርዝሩ ጌታነህ ይልማ ዋሻ አቡነ ተክለ ሃይማኖት ገዳም በማቅናት የዋሻና የህንፃ ቤተ ክርስቲያኑን እንዲሁም መናንያኑ በመስኖ እያለሙት ያለውን የበቆሎ የትርንጎ የጥቅል ጎመንና የመሳሰለውን ልማት የገዳሙ መጋቢት በሆኑት እማሆይ አስካለ ማርያም መሪነት ተዘዋውሮ ተመልክቷል። ገዳማውያኑም ጎን ለጎን እያካሄዱት ባለው የከብት እርባታም የባዮጋዝ ተጠቃሚዎች መሆናቸውንም ማየት ተችሏል። ከዚህም በተለየ የገዳሙ መስራችና እመምኔት እማሆይ ወለተ ማርያም ከምስረታው አስቀድሞ ተራቅቶ የነበረውን አካባቢ ከ52 ሄክታር በላይ መሬት ወደ ጥብቅ ደህንነት በመቀየራቸው ሌላ ተጨማሪ መሬት በማቻከልና በደንበጫ ወረዳዎች እንደተከለለላቸውና በ2006 ዓ.ም በአፍሪካ ህብረት ስብሰባ ላይ በክብር እንግድነት ተጠርተው አርአያነታቸውን ያስመሰከሩ ሲሆን ቀጣይ በኒውዮርክ በሚደረገው ዓለም አቀፍ ስብሰባም እንዲገኙ ጥሪ እንደተላለፈላቸው ለመገንዘብ ተችሏል። ከዚህም ባሻገር አሳዳጊ የሌላቸውን ሕፃናት በመቀበልና በማስተማር እንዲሁም ለገዳሙም ሆነ ለአካባቢው ህብረተሰብ፣ የአብነትና የዘመናዊ ትምህርት በኮሌጅ ደረጃ እንዲሰጥ ባላቸው ጽኑ እምነት የአንደኛ ደረጃ ትምህርት ቤት ከፍተው ትምህርት መጀመራቸውን ኮሚቴው በአድናቆት ተመልክቷል። ውድ እግዚአብሔር ቤተሰቦች፣ ለዕለቱ የተዘጋጁት ዜናዎች የእስካሁኖቹ ነበሩ። ከቀሪ መሰናዳዎች ጋር አብራችሁ እንድትቆዩ በእግዚአብሔር ስም እንጋብዛለን። መልካም ቆይታ።